በአለም ላይ በብዛት የሚሰጠው የአንስቴዠያ አይነት እንዲሁም ከእምብርት በታች ላሉ ቀዶ ህክምናዎች በብዛት የሚሰጠው የአንስቴዠያ አይነት ስፓይናል አንስቴዠያ እንደሚባል ታውቃሉ። ሰላም፣ እንዴት ናቸው? እስኪ ዛሬ ስለ ስፓይናል አንስቴዠያ እናውራ። አንድ ታካሚ የሚደረግለት ቀዶ ህክምና ከእምብርት በታች ባለ ሰውነት ክፍሉ ከሆነ የሚሰጠው የአንስቴዠያ አይነት ስፓይናል አንስቴዠያ የመሆን እድሉ በጣም ከፍተኛ ነው። እነዚህም ቀዶ ህክምናዎች ለምሳሌ ሲዜሪያን ሴክሽን የምንለው በቀዶ ህክምና ማዋለድ ሊሆን ይችላል። እግር ላይ ለሚሰሩ የአጥንት ወይም ደግሞ ሌሎች የደም ስርና ሌሎች አይነት ቀዶ ህክምናዎች ሊሆኑ ይችላሉ ያሉ መራቢያ አካል ጋር ያለ ቀዶ ህክምና ሊሆን ይችላል። እንዲሁም ማንኛውም ከእንብርት በታች ያለ የቀዶ ህክምና ከሆነ ስፓይናል አንስቴዣ የመሆን እድሉ ከፍተኛ ነው። አንስቴዣ የመስጠት ሂደቱም እንዴት ነው የሚሆነው? ያው እንደ ማንኛውም የአንስቴዣ አይነት ተገቢውን ገለጻ ለታካሚው ከተደረገና ምርመራ ከተሰራ በኋላ ታካሚው ለስፓይናል አንስቴዣ ብቁ መሆኑን ይወሰናል። የስምምነት ቅጽም እንዲፈርም ይደረጋል። ከአንስቴዣው በፊት ለታካሚው ተገቢውን ዝግጅቶች ይደረጉለታል። የታካሚው የደም ግፊት፣ የልብ ምት እንዲሁም አንዳንድ ሁኔታዎች ከታዩ በኋላ ታካሚው ተስተካክሎ በምታዩት አቀማመጥ እንዲቀመጥ ይደረጋል። የታካሚው ጀርባ በአዮዲን እና አልኮል ሙሉ እንዲጸዳ ይደረጋል። ቦታው ከተለየ በኋላ ዋናው መርፌ ሲገባ እንዳያም በሌላ ትንሽ የመርፌ ቦታው እንዲደነዝዝ ይደረጋል። ከዛ ቦታው በአግባቡ ተለይቶ በአከርካሪ አጥንት መሃል ሰባራኪኖይድ የሚባል ቦታ ላይ መድኃኒቱ ይሰጣል። ቦታው ላይ በትክክል መድረሳችንን የምናረጋግጠው በመርፌ ውስጥ በሚወጣው ንጹህ ሴሬብሮስፓይናል በሚባለው ፈሳሽ ነው። መድኃኒቱም እንደ ታካሚ ሁኔታ ተመርቶና ተመጥኖ ይሰጣል። መድኃኒቶቹ የጎንዮሽ ጉዳት እንዳያመጡ ከአመቱም ወዲያው እንዲጠፋ በባለሙያ ክትትል ይደረጋል። በቀጣይ አንዳንድ ሰዎች ላይ ከስፓይናል አንስቴዠያ በኋላ ሊኖር ስለሚችል የራስ ምታትና ሕክምናው እናወራለን። ኮፒ ኮፒ፣ ሊንክ እና አሼር ማድረጋችሁን እንዳትረሱ።